ሁሉ ይወዘውዛል፣ እስክስታ ይመጣል። እዛ ጋ ሰው አለቀብን እያለ አማራው ኤቭሪ ዴ እስክስታ እየመታ ታየዋለ ታስታውሳላችሁ? ሰላማዊ ሰልፍ የወጡ ጊዜ ዲሲ ነው ምናምን። ላለፈው ሁለት ዓመት አማራ ክልል ላይ ጦርነቱ አማራ ቨርሰስ አማራ ነው። በደንብ አርጋችሁ አዳምጡኝ። ቆምጬ ጆሮ አይሰማም፣ ባዶ ቆማጤጤ ጆሮ አይሰማም። አይሰሙም፣ ግደላቸው ተሰሙ ደንቆሮ ነው። አክራሪ ሃይማኖተኛ ደንቆሮ ነው። እኔ ጎንደርን ነው ነፃ ማወጣው። ትግሬዎች ጎንደር ጋር እንዳትጣሉ። እኛ ጎንደር ክልል ስለ ጎጃም አያገባንም። የጎጃም አህያን ንዱት። የጎጃም ቆማጭ ቆምጪ አንፈልግም። የወሎ ደንቆሮ ኦሮሞ ነው። ወሎ ኦሮሞ ነው። እኛ ሽርጥ ለባሽ አማራ እናውቅም። እኛ ጎንደር ብቻ ነው የምንፈልገው። ጎንደርን ክልል እናደርጋለን። ጎንደር እኔ ጎንደርን ክልል አደርጋለሁ። አም ጎንደሬ አማራ አይደለሁም። እኔ ጎንደሬ ነኝ። ከዚህ ከእንደዚህ አይነት አማራ ጋር እንዳትደምሮኝ ከእንደዚህ ቆምጬ ማሀይም ደንቆሮ ማያስብ ተሳዳቢ ባለጌ ይህ ጎጃሜው፣ ወሎዬው እዛው አም ጎንደሬ ጎንደርን ክልል እናደርጋለን። ከብልጽግና መንግስት ጋር እኛ ችግር የለብንም። እኛ ከመንግስት ጋር ችግር የለብንም። እኛ አማራዎች እኛ ጎንደር አማራዎች ችግር የለብንም። ጎንደሬዎች እኛ ካያችሁን ችግር የለብንም። የምንፈልገው ልማት ነው። እኛ ከዚህ ከኢቲፒልፍ የሰጠንን ኢህአዴግ የጫነብንን ይህን ጎጃም ወሎ ሸዋ የምትሉትን ከጫንቃችን አላቅቁልን። እኛ ጎንደር ክልል ሰርተን ክልል መሆን የምንፈልገው ስለ ወልቃየት ነው። ለትግሬም ለጎንደሬም በቂ ነው እንጠቀምበታለን። አሁን የሚያጣላን ባደወይ ትግሬንና ጎንደሬን እና ትግራይን ያጣላው የትግራይ ባለሐፍትና የጎንደር ባለሐፍት እነወርቁ አይተነ ናቸው። እሺ ሰሊጥ ሻጮች ናቸው ያባሉነ እንጂ ያ ወልቃየት ለትግራይም ለጎንደርም በቂ ነው። የሁለታችንም ነው የሁለታችንም ነው። ክብር ነው። ምላችሁ አዲስ አበባ እናደረገዋለን። የጎንደርና አምሴሬስ የጎንደርና የትግራይ አዲስ አበባ እናደረገዋለን። ምንም ችግር የለም። ይበቃለኝ ለትግራይ ሕዝብም ደሙን የከሰከሰበት የትግራይም ነው፣ የትግሬዎችም ነው፣ የጎንደሬዎችም ነው። ይህ ምን አገባው ጎጃም ስለ ወልቃይት? ይህ ደንቆሮ ቡዳ ጅብ ጋላቢ ሁሉ ጅብ አራጅ ሁሉ መጥቶ ወልቃይት ራያ ምንም የለውም። ራያ ባሮ ራያ ወይ የራሳችሁ ጉዳይ። ወልቃየት ግን ምን እንዳለው እናውቃለን። ወልቃየት ለጎንደሬዎችም ባታውያን ወልቃየትን እየመራ ያለው ማን ነው? ማን ነው እየመራ ያለው? አማራ አይደለውም። ባናት ተከል አማራ የሚባል ነገር አላቀልም። እኔ ጎንደሬ ነኝ። አይ ጎንደሬ አማራ የሚባል ነገር ጣብ ሰቀቀለ ብላው አልፈልግም። አማራ የሚባል ማንነት የለኝም። አልፈልግም። አማራ ማለት ኦርቶዶክስ ማለት ነው። ፕሮቴስታንት ተከታይ ነኝ። አገባኝም እኔ ጎንደሬ ነኝ። የትግራይ ሕዝብ ይቀርበኛል ከጎጃም። ጎንደሮች በደንብ አዳምጡ። ጎንደሬ በደንብ አድርጋ አዳምጥ። የትግራይ ሕዝብ ይቀርበናል። ከትግራይ ሕዝብ ጋር ነው በልተን ተዋልደን የኖር ነው ና ከጎጃም ጋር አይደለም። ሽዋ፣ ወሎ ዩ ፍሪኪንግ ኪዲንግ ሚ። አዎ በየት መንገድ በየት ተገናኝተን? ሙስሊሞች ናቸው አብዛኛዎች እኛ ስለዛ ረበናት። ይህን ነው የምንመልሰው ሆነ እኔ የምታገለው ለጎንደር ነው። ኢትዮጵያ እንደ ኢትዮጵያዊነት የምትቀጥል ከሆነ ትቀጥል። ውያር ጎንደሬዎች፣ ጎንደርን ክልል እናደርጋለን ከኛ ጋር እንድትቆሙ ፈልጋለሁ። በጎጃም ቆምጬ ምክንያት፣ በወሎ ቆምጬ ምክንያት ከኛ ጋር ችግር መፍጠር የለባችሁም። ወልቃይት ለጎንደርም ለትግሬም ይበቃል፣ ይበቃል። ጋይስ ምንም ችግር የለም። ገና ቢኒሾንጎን ወደ በግ ምድር እንመልሰዋለን። ግድቡ የኛ ነው። ውሃው የኛ ነው። ግዛታችን እስከ ባህር ዳር ነው። ደን ወሪ የጎንደር ግዛት እስከ ባህር ዳር ነው እንመልሰዋለን። ከዛ በኋላ ከትግራይ ጋር እኛ ፎንቃ ነን። ከትግራይ ጋር ፎንቃ፣ ጎንደሬ ከትግራይ ጋር ፎንቃ ነው። ያባሉን እነማን እንደሆነ ታውቃላችሁ? አብይን ሸውደውት ነው። አብይ ማን የሸወደው በዚህ ጉዳይ ላይ ነገ በደንብ ሄድበታለሁ። ጎንደርን ክልል እናደርጋለን። ጎንደር ክልል ትሆናል። ጎንደሬዎች ውጡ ከዚህ አማራ ፖለቲካ ውጡ፣ ከዚህ ጎጃም፣ ወሎ፣ ሸዋ ፖለቲካ ውጡ። ከመቼ ወዲህ ነው ደሞ አማራ የሚባል ነገር የመጣው? ከመቼ ወዲህ መቼ አማራ ብለን እናውቃለን? ጎንደሬ ነው የምንለው። ጎንደር ጎንደር፣ የቴድሮስ ሀገር እንሻገር፣ ጎንደር ጎንደር፣ እንሻገር፣ ጎንደር እንሻገር፣ ጎንደር ጎንደር፣ እንሻገር፣ ጎንደር ዛፍና ቅጠሉ ሰውማ ማገር። አገር ወን ዱ ዊ ኤቨር ሴ አማራ እኛ ጎንደሬዎች እስኪ ሙዚቃ አምጣልኝ። እስኪ ከስብት ዓመት እና ከሰባት ዓመት በፊት እስኪ ሙዚቃ አምጣልኝ። አማራ የሚል ጎንደሬ ይርጋዱብ አለ። ማን ነው አሰፉ ደባርቄ አምስቱ እርጎዬዎች? እስኪ እነማን ናቸው? የለም አም ሲሪየስ ጋይስ። የለም ጎንደሬዎች ነው እኛ ጎንደሬዎች። እኔ እኔ የሚወደኝ የሚያከብረኝ ጎንደሬዎች ናቸው፣ ህዝቤ ነው። በጎንደር አልደራደርም

ግብ እናያልኩ በዘርማን ዘር እኔ ትግራይ አትሳደብም፣ ሌላ ብሔር አትሳደብም፣ ጉራጌም አትሳደብም። እኔ እዮዳብ አከብረሀለሁ በጣም ማርያምን ነው የምልህ። ጭንቅላት ያለህ ልጅ ነህ። እኔ በአንተ እንደው የምናደደው እዮዳብ፣ ክርስቶስን ነው የምልህ ሁሌ ነው የምናገረው። አንተ በጣም ውቀት ያለህ ጭንቅላት ያለህ ልጅ ነህ። በእውነት ነው የምልህ። እኔ በጣም ነው የማከብረህ ግን በዚህ ልክ አማራ ለምን ትሳደባለህ? እዮዳብ አንተ ለተሳዳቢ ያሳልፈህ ለምን ትሰጠዋለህ እዮዳብ የፈለገ የቀልድ አማራ ምንድን ነው እኔ አማራ የሚባል ነገር አላውቅም ግን ማርያም እኔ ጠላት አማራ የሚባል ነው አይዲዮሎጂ ጎንደር ህዝብን እያስገደለብኝ ነው እኛ ጎንደሬዎች ነን እ ቆይ ችግር የለውም። ምን ምንም እኛ ጎንደሮች ነን። ለምን አማራ በሚባል ቲፒኤልኤፍ ሰጠው? እኔ ይኸውልህ አማራ ለምን የሰጠው ቲፒኤልኤፍ አይደለም። እንደ እዮዳብ በማርያም አዳምጠኝ እኔ ታቃለህ እኔ በጣም ነው እኔ በጣም ማርያምን ክፉ መናገር እኔና አንቺ አንነጋገርም እኮ። ቆይ አሁን እኮ የምትጠይቅሽኝ ጥሩ ጥያቄ እኮ ነው የኔ ጠላት የኔ ጠላት የኔ ጠላት አማራ የሚባለው አይዲዮሎጂ ጠላት ነው። አማራ አማራ ህዝብ የሚባል የለም። አማራ የሚባለው አይዲዮሎጂ ግን የኔ ጠላት ነው የኔ ብቻ ሳይሆን ይሄ ደንቆሮ ደግሞ የቹቹና አንተ ጭንቅላታችሁ እኔ በጣም ነው የማደንቀው።

ለንጋሪሽዶደም አንዲ በማርያም ላውራ ወይ በኢየሱስ እዮዳብ እኔ አከብርሃለሁ። በማርያም አንዴ እድል ሰጠኝ። እኔ በጣም ነው ዲ እሺ፣ እንደከ መነጋገር ማነው ያስወጣት? አታስወጧት። እኔ ግራ ገባኝ። ቆይ ትግራይ ፎር ፎር እየተረዳሽ ነው። እኔ ግራ ገብቶኛል። የብሄር ፖለቲካ አልደግፍም። እኔ እኔ እየተረዳሁ ነው። ለእኔ ግን ጠላቴ ለንጉስ እዮዳብ ለእኔ ጠላቴ አማራ የሚባል አይዲዮሎጂ ቲፒኤልኤፍ ነው የሰጠን። ከዛ በፊትኛ ጎንደሬዎች ነበርን፣ ኢትዮጵያዎች ነበርን። ይህን አይዲዮሎጂ አልፈልግም። እኔ እኔ እኔ ጎንደሬ ነኝ። እኔ የምገደለው እኔ እየገደለኝ ያለው አማራ ነው አይደለም እንዴ? እሺ አማራን እየገደለ ያለው ማለት ነው የጎንደርን አመራር እንዳለ የሚገለው ነው ራሱ። አማራ አማራን እየገደለ ነው። ጎንደሬዎችን ጎንደሬዎችን እየመረጡ የሚገሉ ትክክል ነህ ግን ማን ይሰማሀል? ነው እኔ እኮ አርባ አራት ብዬ የመጣሁት እኮ አርባ አራት አቦት ነው። ነግሬሀለሁ፣ አንድ ነን ብዬ ነው። ይመለከተኛል ብዬ ነው። እኔ አሁን ከኦሮሞ እና ከጎንደሬ ማን ይቀርብሻል? አንቺ ጎንደር ይቀርበኛል። እኔ ከጎንደር እና ከጎጃም እና ከትግራይ ማን ይቀርበኛል? ትግራይ ይቀርብሀል። ትግራይ የሚቀርበኝ ትግራይ እኮ ተራምተለበት የተገባበት እኛ ሰፈር እኮ ጎንደር እኮ በጣም እንትና ነው። ይኸውልሽ፣ ወሬ ያለው ከኋላ ያወራል። አንድ ያዳምጥ። ሁላችሁም ታፕታፕ እና ኮፒ ሊንክ አልኩ። አሁን ግራ እየተጋባን ነው። አሁን የትግራይ ሕዝብን አልጠላም። ቲፔለፍን እጠላለሁ። አማራ እዝምን እጠፋል እጠላለሁ። ተረዱኝ። አማራ እዝም፣ ለእኔ አማራ እዝም ማለት ፖለቲካ ነው። አማራ ሕዝብ አይደለም፣ ብሔር አይደለም። አማራ የሚባል ደማዊ ማንነት የለም። ነግሬያቸዋለሁ። አታመጡ እንከራከር እስኪ፣ አማራ ሚባል ደግሞ